የጤናው ዘርፍ ካሉበት ዓለም አቀፍና ሀገር አቀፍ ጫናዎችና ከህዝቡ የሕክምና ፍላጎት አንጻር በሚፈለገው ደረጃ የሕክምና አገልግሎት ተደራሽነትን ለማስፈን ከመንግስት አቅም በተጨማሪ የሲቪል ማህበረሰብ ድርጅቶች ትልቅ ሚና አላቸው። በአማራ ክልል በጤናው ዘርፍ የሚሰሩ ከዘጠና በላይ የሲቪል ማህበረሰብ ድርጅቶች የሚገኙ ሲሆን የተቋማትንና የሙያተኞችን በሽታዎችን የመከላከልና አክሞ የማዳን አቅምን በማሳደግና አገልግሎት አሰጣጥን በማዘመን የሰሩት ስራ የሚበረታታ ነው። የጤናው ሴክተር የማህበረሰቡን የጤና ፍላጎት ለማሳካት ከፍተኛ ርብርብ እያደረገ ነው የቆየው። ሲቪል ማህበራት በገንዘብ፣ በንብረት እና በሀሳብ ከፍተኛ ድጋፍ እያደረጉ ነው ያሉት። ያው ውጤቶቹ በጥቅል ሲገመገሙ እንደ ቢሮ ያስቀመጥ ናቸው። የማህበረሰቡ ተሳትፎ፣ የአጋር አካላት እገዛና ድጋፍ፣ የመንግስት ቁርጠኝነትና የባለሙያው ቅንጅታዊ አሰራር ነውና እዚጋ ጎላ ብሎ የምናየው የሲቪል ማህበረሰብ ድርጅቶች የወጣቶችን ጤና ማሻሻልና የእናቶችን ሞት መቀነስ አበረታች ውጤት ለማግኘት ትኩረት አድርገው ከሚሰሩባቸው ዘርፎች ውስጥ ይጠቀሳሉ። እንደ ክልልም ስንመጣ በተለይ ጤና ላይ ፎከስ አድርገን ሰፋፊ ፕሮግራሞችን እየሰራን ያለ ነው። የእናቶችን ጤና፣ የህፃናትን ጤና፣ የወጣቶችን ጤና ማሻሻል የእናቶችና የህፃናትን ሞት መቀነስ ላይ ትርጉም ያለው ለውጥ ሊያመጡ የሚችሉ ስራዎችን ኦልሞስት በሁሉም ዞን በሚባል ደረጃ የክትባት ፕሮግራሞችን ጨምረን ሰፋፊ ድጋፎችን እያደረግን የከረም ነው። በጤና ተቋማት መሰረታዊ የጤና ግብዓቶችን በማዳረስ የማህበረሰቡን የሕክምና ፍላጎት በአስቸጋሪ ሁኔታዎች ውስጥም እንዲሟላ ለማድረግ የሲቪል ማህበረሰብ ድርጅቶች ሚና ትልቅ ነው። በክልሉ ባለው ግጭት ምክንያት መሰረታዊ ህይወት አድን የጤና ግብዓቶችን ለማጓጓዝ አስቸጋሪ በሆኑ አካባቢዎች ለበርካታ ሄልዝ ፋሲቲዎች በክልሉ ላሉ በርካታ ወረዳዎች የጤና ተቋማት የክትባትና የፕሮግራም መድኃኒቶችን አጓጉዘናል። መድኃኒቶችን ማጓጓዛችን የጤና ተቋማት ለማህበረሰቡ የጤና አገልግሎቶችን እንዲያዳረሱ እድል ሰጥቷል። የጤና ተቋማት አገልግሎት አሰጣጣቸውንና የመድኃኒት አስተዳደራቸውን ቴክኖሎጂ መር በሆነ ዘመናዊ አሰራር በመተግበር የተገልጋዩን እርካታ ማሳደግ እንዲችሉም አጋር ድርጅቶች ሚናቸውን እየተወጡ ነው፣ የሕክምና መሳሪያዎችን ገዝቶ ጉድለት ላለባቸው እስከ መስጠት ድረስ ዲጂታላይዜሽን የጤና ሲስተሙን ዲጂታላይዜሽን የማድረግ ስራን ጨምሮ የጤና ሲስተሙን ማጠናከር የጤና ሲስተምን ማጠናከር ሲባል ሄልዝ ፋሲሊቲዎችን የጎደላቸውን ነገር አይቶ ለማህበረሰቡ በቂ የሆነ ጥራቱን የጠበቀ አገልግሎት እንዲሰጡ ማድረግ። ያ ምንን ያካትታል? የጤና ባለሙያዎችን የጤና ሊደርሽፕን የጤና አመራሩንም ጠንካራ ሊደርሽፕ እንዲሰጥ የማድረግ የጤና ሲስተም ስንል የሰው ኃይሉን ኢንፍራስትራክቸሩን ስለሆነ የሚያካተው ይሄን ሁሉ ምላሽ ሊሰጥ የሚችል ሰፋፊ ስራዎችን እየሰራ ያለ ነው። የክልሉ ጤና ቢሮ ከመደበኛ የሕክምና ተደራሽነት ስራዎች በተጨማሪ በተፈናቃይ ካምፖችና የሰላም እጦት በነበረባቸው አንዳንድ አካባቢዎች ባለው ጫና ምክንያት የጤናው ዘርፍ ያሉበትን ክፍተቶች ለመሙላት አሁንም ከአጋር አካላት ጋር በቅርበት እየሰራ ይገኛል። የጤናው ዘርፍ ጫና የሆኑ ክስተቶች ነበሩ። እንደ አገር አቀፍ የኮቪድና መፈናቀል በሀገር አቀፍ ደረጃ የሚወሰዱ ጫናዎች ናቸው። ውስጥ ለውስጥ ግጭቶች ደግሞ ለአማራ ክልል ለብቻ የሚወሰዱ ናቸው። በዛም ሆነ በዛ የውስጥ መፈናቀሉም ቀላል አይደለም። ሌላው የማህበራዊና የስነ ልቦናዊ እንዲሁም የጤና ችግሮችም ቀላል ስላልነበሩ እነኚህ ሲቪል ማህበራት ድርጅቶች ከኛ ጎን ሆነው እኛ የምንሰራውን ነገር ሁሉ በኢመርጀንሲም በዲቨሎፕመንታልም አክቲቪቲ ፕሮግራማቸውንም ሽፍት እያደረጉ በመሆኑ ንብረትን በማድረስ ና ጤና ተቋማትን ምህዶ በመዳሰስ ጭምር እኛም አንደርሳቸውን ከፍተኛውን ሚና እየተወጡ ነው ያሉት። ከፍተኛ እገዛ ነው ያላቸው። ወደፊትም ይሄንን አጠናክረን የምንቀጥል ነው የሚሆነው ማለት ነው።